ከአምላኬ ጋር እምብዛም ነን እምብዛም ቃሉ ያንሳል መሰል። ማለት የምንገናኘው ሁለት አጠር አጠር ያሉ ትዕዛዝ መሰል ጸሎቶቼ ልናገር ስል ነው። አንደኛው ለእናቴ አጸደገነትን ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባ የደርባባዬን ስም እየጠራው አፍንጨ የመቆጣ ያቃተውን ነገር ላይ ያልኩ ማልቀስ መታወቂያ ነው። አሁን አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። ናስኪ ጎሽ፣ ደርባ በይ ንፍጦ። ሰክሮ የሚያድርበት አጠገብ ጠገው ካለሱ ገዝተና ይባላል። ደርባ በይ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩ ይመዞር ጀምራለሁ። ማፍቀር አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌን እነሱ ጋር ሲደርስ ቀልድ ነው።

አለመግባት አልችልም ከሁለት ትእዛዝ አዘል ጸሎቴ ጋር የእሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም። ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬ ምንም እንዳልተፈጠረ መሰስብ እየገባው ጠባቧ ማምሻ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች ይታለች ያቺ ገለሞታ ባይኔ ፈልጋታለሁ። እሷን የማየት ሱስ ኑሮብኝ አይደለም። እሷን ፈልጌ እንዳልመጣሁ እንድታውቅ በአይኔ ገላ ምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆየት አባት ሄዳ ነው። ድምፄን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ሁልጭ ቁልጭ የሚሉ ሴቶችን ገላ በአይኔ የፈተሽኩ የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከነን ከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በእርግጥ ትንሽ ጥርሷ አንድ ሶስተኛው ውጪ ነው። በእርግጥ አይኖቿ የባለ ሱቁን አወላ አይኖች ይመስላሉ። በእርግጥ ግን፣ ቆይ ያቺ ደርባባ ጋለሞታስ? እግሯን አንሻፈ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት ነት የቷ? ያቺ እንዴ እኮ የቷ? የድሮ እጮኛህን ነው ያቻትልህ ከሀብታሙ በዴ ጋር ሀብታሙ በዴ ልቤ አካባቢ ቀሰቀሰኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሀል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳር የለችም። ከቀበሌ ሶስት እስከ ቀበሌ ሰባት ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ፣ እንዴ ባካ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት ኔን ደርባባ የኔን ባለ ንቅሳት እኔ ለመኖር እንድጓጓ አድርጋኝ የነበረች ንግስቴ፣ ደግሞ ኔ ላልሉ እንደ እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴታውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ በድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከእኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ እውነትም እናቴ ብትሆን ጥላኝ ትሄድ ነበር እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፋ አድርጌ ቆይ ምንድነው የማወራው ሰክራለው እንዴ እሺ የዛሬው ስ አረቄ ለምንድን ነው ውሃ ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አቃሉ ብቻ ማውራት ጀመርክ እንዴ? ዞር ያየው ግርማ ነው ግርማ። ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም። እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥ ያውጥቺ ይዋጣልልህ በለው። ልክ ነህ። ያንተ ቀጥኗል። እንካማ ቅመሳት። ብድር የለ በመለስ ናይ አይኔ በንዴት ፈቶ ጠሯት። ያቺን ሸፋፋ እ ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ? ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለ ሀግዞኝ በጣም ጮኩን። ሙዚቃው ተቀነሰ፣ ሁሉም ሰው ወደኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት። ወደዛ የእኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል? እኔን እንድትበድሉ ያረጋችሁ ሰካራ ጎሽ፣ አረጋገጠችልኝ። ያቺ ጋለም፣ አንተ ሰው፣ ለአፍ ለከታ አበጅለት። በድሉ ነው ባላበጅለትስ። ቆምኩኝ፣ በእርግጥ አረቄውን የቆመው እኔማ። በምን አቅሜ እኔ አበጅልህ አለዋ እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠገውት አንተ ሰው አትነካካኝ! ኋላ አጉል ቦታ ህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጠው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተውበድልዋ! ሰበብ ይሆንብሃል ስትለው ጆሮ የገባ የጨጨሆ ገብርኤል አካሉዬ፣ ለእኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩኩ። ጉንጬ አካባቢ ራሰኝ እምባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንድ ሴታውን አላስጨረሰኝም። አንዳች ነገር ላይ ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጣ ያኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምፅ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቢ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝናረቂውን በውሃ ስጡት ያለችው ብለው ሲያንሾኳሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ይፈልጋት ጀመር። አየኋት አየኋት፣ የኔ ንጮኛ፣ የኔ ጠበቃ፣ አይኗ በንድ የተፈጠ ቁና ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች ቆማለች። ደርባባዬ አሁንም ትወደኛለች እንዴ?